እንዴት ናቸው እኔ ውዶች፣ ደና ናቸው። በጣም ደና ነኝ ነኝ፣ እግዚአብሔር ይመስገን። እኔማ የሆነ ጉድ ሰምቼ መጣሁ። ነፂ እንግዲህ ትናንትና አብርሽን አፈቀርኳ ፍቅረኛ የነበር ብላ መታ ነበረ። የሆነ ጊዜ ደግሞ የሄሉን ቪዲዮ ሄሉ ቪዲዮ ላይ ገብታ ነበር ነፂ። አሁን ምን እንዳሉት አውቃላችሁ? በጎቹ እነጻነትን የላኳት ፍቅርና ሄለን ናቸው። አዎ እነሱ ልካዋቸው ነው። እዚህ ተቀምጠው ስለ ቡታጅራ ዩቲበሮች ሚስጥር የሚያወረው እንድታወራ ያደረጓት እነሱ ናቸው። አረባክሽ የምርሽን ነው? እሺ እነሱ ሽላኳት ይባል ፎቶ ከየት መጣ እናንተ? አይ በጎች እኮ በጎች እኮ አያገናዝቡም። ዝም ብለው ከሄሉ ቤት ስላዩዋት ብቻ የሄሉ ጓደኛ ማናታዎ፣ ጓደኛዋ ናት። የሩታም እኮ ጓደኛ ናት ጓደኛዋ እኮ ናት። ስለዚህ ገንዘብ የተወሰደብኝ እባካችሁ መልሱልኝ ብላ ራሷ በአደባባይ መጣች እንጂ እዚህ ጋር ፍቅርና ፍቅርና ሔሉ ምን አገባቸው? ካብርሽ ፍቅረኛ ጋር ደግሞ ነፂ ጋ ምን አገናኛቸው ነው የኔ ጥያቄ። እናንተ ሁሉን ነገር አምጥታችሁ ከነሱ ጋር መለጠፍ አይደብራችሁም እንዴ? በተለይ ሴቶቹ እነሱን ለመጣል የማታደርጉት ጥረት የላችሁም፣ ግን ደግሞ እስካሁን ድረስ አልተሳካላችሁም። አያችሁ፣ እነሱ ከፍ ስላሉ፣ ቆንጆ ስለሆኑ፣ ራሳቸውን ስለቻሉ፣ ኮራጅንን ስላሉ፣ ወንድ ስለማይለማመጡ ስለዚህ በሆነ በደካማ ጎናቸው እየገባችሁ እነሱን ማሸማቀቅ ስራችሁ ሆኗል። ደግሞ ሴት እኮ ናቸው። እንደዚህ እያሉ የሚያመነዥኳቸው ማለት ነው እንደ ምግብ እንዴ እናንተ እነ ሩታ ጋር በተፈጠረ ነገር ሁሉ ፍቅር ተነስታ፣ ዛሬ ደግሞ ሄሉ። ያ ቪዲዮ ከሄሉ ቤት ስለተገኘ ብቻ ሄሉና ፍቅር ፍቅር ናቸው። የላኳት ነጻነትን ረባክሽ። በፊት ፍቅረኛው እንደሆነች ገና በፊት በፊት እኮ እናውቃለን። ከሱ ጋር ተለጣጥፋ እሺ። አሁን እሺ እነሱ ልኳት ነው። ያሁኑ ፎቶ ማን አነሳቸው? አብረው ተለጥፈው ተጋግጠው ምናምን እንዴ አብሮ ሰሩ ምናምን ፍቅረኛው ነበረች። በቃ አብርሽ ያገኘውን ሴት ነው የሚጠልፈው። ገባቸው አይደለም። አሩታ ደግሞ እንደ ስራ ነበር የገባቸው። ከዛ በኋላ ተለጠፈችበት ካላገባኝ ያለችው በቃ አስረግዛት ልጅ አላገባትም ግን አስረግዟታል። አስረግዟታል እኮ እናንተ፣ አስረግዟታል። አረ ጉዴ በላ በጣም ነው የተናደድኩት። ገባችሁ አይደለም? ሌላ ግን ሄሉ መታለች። ይህን ቆንጆ ማለት ነው ሄልን መታለች። አዎ ስለ ጠፋች ኔ ራሱ ጭንቆ ብሎኝ ነበር፣ እና እኔ እንዲሁም ታማ በጣም መስሎኝ ነበር። ግን ዛሬ በጣም ደስ የሚል ቪዲዮ ነበረ ሰው የነ ቢንያምና የሄሉን ቪዲዮ አይታችሁ ደግሞ ብዙ ሰዎች በደስታ ፍንጥዙ እያላችሁ ነው አሉ። አት ፈንጥዙ ደስ አይበላችሁ። እውነታው እንደዛ አይደለም። እና እናንተ እናንተ ይህ ቢኒ እህት ስታምር፣ ወይኔ ወይኔ ወይኔ! እኔማ ለወንድሜ ባጋባዋት እያልኩ ነበር። እንዴ እናንተ፣ ወይኔ ስታምር። ማርያምን አታምርም? በጣም ነው የሚመሳሰሉት። እንዲሁም እኔ ከቢኒ ጋር ሳይሆን የተመሳሰሉብኝ ከሄለን ጋር ነው የተመሳሰሉት። በቃ ሄለንን የምትመስለው ወይኔ ቆንጆ፣ ስታምር። ማርያም በጣም ነው የምታምረው፣ ልክ እንደሱና። ና እንግዲህ እህቱን ሊያስታውቃት አምጥቷት ነበር። ሰው ፍራንክ ነው፣ እውነት አይምሰላችሁ ፍራንክ ነው። ቀጣይ ፓርት አለ፣ ሁለተኛ ፓርት ማለት ነው። እንግዲህ ቢኒ ነው ይሄን ስራ የሰራው። ኧረ ቢኒ ግን ተወና ላይ ጎበዝነህ፣ ጎበዝነህ የምር እንደማያቅ ኮ ነው የሆነው። የምር የምር ትወናን ሳላ ድንቅ ለ ሀላልፍ ልክ እንደማያውቁ ነው ፈራ ተንቀጠቅጣ ደነገጠ፣ ምናም ብቻ ሄሉን አስደንግጠዋታል። ብቻ በዚህ መልኩ መተዋወቀች፣ ጥሩ ባይሆንም፣ ዞሮ ዞሮ ግን ትንሽ ቆይተሽ ሄለን ኢትዮ ቻናል ክፈችላቸው ለሁለቱም ሶ፣ ፍራንክ ነው እውነት እንዳይመስላችሁ። እንግዲህ ከሷ ጋ ነው እንዲህ ጊዜህን እያሳለፍክ ለእኛ ጊዜ ያጣ ነው ከዚች ጋ ነው ልካ ምናም ብላ እንግዲህ ፍራንክ አድርገዋለች። እዚህ ጋር ብዙ ነገር መረዳት ትችላላችሁ። ቢኒያም አብዛኛውን ጊዜ ከሄሉ ጋር ጊዜውን እንደሚያሳልፍ ተረድቻለሁ። ቷ ከፍራንኩ ቪዲዮ ማለት ነው። ሶ ፍራንክ ነው። ቀጣይ ክፍል ነገ ይኖራል ማለት ነው። ሌላ ቡርካ መጥቶ ነበር ረሄ ቡርካ የሚባል ሰውዬ ግን የቅናት መንፈስ አለበት ልበል። ምን ሆነ ነው ብራዘር እንዴ ላሽ በል እንጂ ተው እንጂ እነሱ ሲ አብረው ሲሆኑ በጣም ደበረህ ተናደድክ። ና የራት ቀሚስ ገዝቶ ለፍቅር እየለኮ ፍቅርን ደግሞ ለምን ያህል አለበት ሲሁም ፍቅር እኮ ካገኘችው ሰው ጋር ስለማትጋደም ነው። እኔ እኮ መውዳት ስለዚህ ነው ያገኘችው ሰው ልጋብዝህ ሲራት አትጋብዝም። ሩታን አስታውሱልኝ እሺ። ደመቁ የሚለው ተቀየረብኝ። ደመቁን አስታውሱ። እዳኒ ራት ልጋብዝህ ሲራት ከዳኒ ጋብራ ሆቴል ይሳቅ ራት ልጋብዝሽ ሲራስ ከይሳቅ ጋር ሆቴል። በቃ ካገኘችው ወንድ ጋር ራት ነው የምትጋበዘው። ከዳኒ ጋር ራት ሰት በላ እና አብሬ ሲደርሱ አታስታውሱ። ፍቅር ግን ያገኘችው ሰው ልጋብዘሽ ቢላት አትሄድም። እንኳን ቡርካ እንትራ ፏድ ራሱ ራት ጋብዟት አያውቅም። እንዴናች ደህና ናችሁ? በጣም ደህና ነኝ። አሁኑ ተሽ ከጨረስ በኋላ ነው ወይ ሰላም የምትይን? በጣም ትገርም ያለሽ አንች። ግን ያላችሁኝ ሰዎች ደናናችሁ? እንዴት ናችሁ? ምክንያቱም ለምን መሰላችሁ፣ በጣም ሲበዛ ወረኛ ነኝ። ሲቀጥል ደግሞ የሰማሁትን ነገር ለእናንተ ለመናገር በጣም ነው የሚቸኩለው። በጣም ነው የሚቸኩለውና ለምን መሰላችሁ ለእናንተ እዚህ ጋር ያየሁትን እና የሰማሁትን ነገር ስነግራችሁ ማለት ነው የሆነ ያው ውስጥ የተናደድኩት ነገር የሚወጣልኝ ነው የሚመስለኝ እና ዚጋ ስለፈልፍ ማለት ነው ካወራው በኋላ እኔ በቃ ሁሉ ነገር ወቶልኛል። ተናገርኩት ያናደዱኝ እንደዛ እንደዛ ስትል፣ አሁን ያችልች ቡታጅራ ያለች ቲዩበር ናት የላከቻት የእሷ ቪዲዮ ቆርጣ አምጥታ ሳይ ማለት ነው ደም የተክ ነው ያለው። ይገርማቸዋል። እንዴት ነው ከደመቁ ጋር ያለ ነገር ከነሱ ጋር የምታያይዟት? ጭራሽ አታወዳድሯቸው። በቃ ከተራ ተራ ራሱ አብሮ መቆም አይቻልም። ስማቸው ራሱ ከእሷ ጋር አብሮ መጠራት የለበትም እንደ መደገፍ አለመናደድ ከፈለጋችሁ አለመናደድ ከፈለጋችሁ ስርአት ያለው ሰው ተከታተሉ፣ ስርአት ያለው ሰው ተከታተሉ። ከዛ ውጪ ግን ስትናደዱ ስትቃጠሉ ነው የምትውሉት እና አሁን በጎቹ መውጫ መግቢያ ጠፍቷቸዋል። እርጉዝ ናት፣ አስረግዟታል፣ ሌላ ሚስት መታለች። አሁን መውጫ መግቢያ ጠፍቷቸዋል። እና አብርሽ ደግሞ ሰርግ እንደሄደ እንግዲህ አይታቸዋል። ሰርግ ነው የሄደው። ብታጀራ ብያችሁ ነበር። እኔ እኮ ቀድሜ አውቃለሁ ሁሉንም ነገር ሰውን ለእናንተ ሳወራችሁ ማለት ነው በቃ ውስጥ ያለው ነገር የተነፈስኩት የተናደድኩት ነገር ይወጣልኛል። አያችሁ አንዳንዴ፣ ግን ስትናደዱ ለሰው ተናገሩ፣ ታንፈሱት። ያናደዳችሁትን ሰው በቃ ብቻችሁንም ቢሆን አውሩት፣ አውሩት፣ አውሩት፣ አውሩት። ከዛ በኋላ በቃ ሰው ደግሞ አስተያየት ሲሰጣችሁ ምናምን፣ ከዛ በኋላ ይለቃቸዋል። ስለዚህ ሰላም ምላችሁ። ለዛ ነው ቶሎ ማውራት እፈልጋለሁ። በጣም ሲበዛ ወረኛ ነኝ። ምላሴ ኦ ማይ ጋድ፣ ኦ ማይ ጋድ! እስካሁን ስራ ባይኖረኝ ገና ቅድም ልጅቷን እንደሰማት ነበር የምሰራላችሁ ግን ደግሞ ስራ ነበር እ ችን ራሱ ተደብቄ ነው የምሰራላችሁ። ታውቃላችሁ ተደብቄ እንደምሰራ ተደብቄ ጓዳ ውስጥ እንደምሰራ ታውቃላችሁ። እንደው እንደው እንደዚህ ማዳም ቤት ባይሆን ወይኔ በቪዲዮ እንዴት እንደሚሰራ ነበር። አይ ግን ደግሞ ምንም ማድረግ አይቻልም። ደግሞ አንዳንድ ቪዲዮ ስቀር ታስታውሳላችሁ፣ እያን ቀለፎ መቼ እንደመቀርስ ታቃላችሁ። ማታ ልተኛ ስል እነሱ ከተኙ ልኝ በኋላ ክላሴ ውስጥ ቀርጻለሁ። ከዛ በኋላ ቮይስ ኦቨር በላይ አስገባበታለሁ ና የወሬ ጥማት የወሬ ጥማት። እኔ በነገራችን ላይ ጊዜ እንደምንም አጣበቤ በተፍን ጊዜ ነው የምሰራውና ስራ ያለሽ ሙያ አስሬ ስለነሱ ምታወሪ ምትን፣ በጣም ነው ስራ ያለኝ። በጣም ቢዚ ነኝ። ይገርማቸዋል። ከካሜራ ጀርባ ማወራው ለምን ይመስላቸዋል? ስራ ስላለኝ ነው። ጊዜ የለኝም። ትንሽ ደቂቃ ተደብቂ ያወራና ከዛ ፖስት አድርጋታለሁ። ክላሴ ራሱ ማውራት አልችልም። በጣም ጫጫታ አለ። ብዙ ጓደኞች አሉኝ ምናምን፣ ጫጫታ ነው። በቃ ምንም ነገር ተደብቂ የሆነ ቦታ ሆኜ ነውና በጣም ጊዜ ይህን አጣብቤ ነው ዩቲዩብ የምሰራው፣ ይገርማችኋል። እንደዛም ብዬ ግን ለምወደው ሰውላችሁ በቀም ማልፎኖ ሰበይ ተረጋጊ፣ ለራስሽ ብለሽ ነው አንቺ ወረኛ ሚዛ ይጠፋ የጋራ ጥቅም ለራሴም ለነሱም ነው። እና ደግሞ ለጥቅም ብፈልግ ደግሞ ማሽቃበጥ እችላለሁ። እነንትና ኮ ማለት ነው። አሁን እነደመቁ ለማሽቃበጥ ራሷሆን እኳ አልተመቹ። አይ አይ አሁን ስለ ደመቁ ሰው ምን ብሎ ሊያሽቃብጥ ይችላል? ጋይስ ቤተሰቦቿን ጥላ ሄዳ ሳትዳር ከዛር ግዛ አሁን ለሷ ማሽቃበጥ እኮ ከባድ ነው ጋይስ። ከበዳቸው አሁን ወደ ሌሎቹ መዞር ጀመሩ። አሽቃብጡ፣ አሽቃብጡ ስለነፍቅር ብታሽቃብጡ ራሱ ያምርባቸዋል። ና እኔ በአሽቃብጥ ራሱ የእውነት ያምርብኛል። ምክንያቱም እኮራባቸዋለሁ። በቃ አሁን ዛሬ ሄሎ ፍራንክ ተደረገች። ኦማይ ጋድ፣ ኦማይ ጋድ! ሰው አሁን እንደዚህ እየተሰደበ ትንፍሻ ይልም ምንም ነገር አላለች። ያተኮ ወይኔ የስነ ስርዓቱ አርጋቷ ምናምን ሄሉ እኮ በጣም ነው ደስ የምትለው። ማርያምን ረጋ ያለች በሆነ ሰከን ያለች ናት፣ እና ወንድሟ ራሱ ለምን እንዲህ ታለች ብሎ አልተቆጣትም። እሱ ራሱ በቃ አርጋታቸው። ኦማይ ኦማይጋድ፣ ኦማይ ኦማይጋድ። እና ሄሉሻ ተሽሎች ስለመጣሽ በጣም ነው ደስ ያለኝ። እኔ እንደውም ስጠፋ በጣም ነበር የጨነቀ የምን ሆናት ብዬ፣ ማለት ነው። ሶ ፍራንክ ነው እውነት እንዳይመስላችሁ። ብዙ ሰዎች አዎ አታምሪም እኮ ምናምን የምትሉ ሰዎች፣ በጣም ነው የምታምረው። እንደሄሉ የሚያምር ሰዋለ እንዴ! ቆንጅዬ ናት፣ ሁሉ ነገር የሚያምርባት ረጋ ያለች ስርዓት ያላት ምናምን በጣም ምርጥ ልጅ ናት፣ ሄሉሻ ማለት ነው። እና የቢኒ እህት ሄሉን ልጠላት አትችልም። ምን የሚጠላ ሄሏ? ምን የሚያስጠላ ፍራንኩ? ራሱ ፍራንክ ፍራንክ አይመስልም። የሚያስጠላ ሰው እኮ ነው፣ ታስጠያለሽ ቢባለ ራሱ የሚያሳምነው ነው። እሷ እኳ አታስጠላም፣ በጣም ነው የምታምረው። እና ፍራንክ ነው እንጂ እውነት ሊሆን አይችልም። ሲቀጥል ደግሞ እነ ፍቅር ቤት ያየሁት ቪዲዮ ነቡርካ ቡርካ፣ እንዴ! ምንድን ነው ምንድን ነው ምንድን ነው? አንተ ግን የቅናት ፉክክር ፏር ትናንት ምግብ ስለሰራ አንተም ቀሚስ ገዝተህ ራት ልትጋብዛት ውጭ ቤት ማሰርች አላበላትም። ውጭ ነው የሚሰራት የእውነት ቡርካ ብልጥ ብልጥ አትጫወት። ብልጥ ብልጥ አትጫወት። ብልጥ ሆነህ እሷን በገንዘብ አንተ በቃ ያ ስላለህ ቀሚስ ኦንላይን ገዝተህ ላክላት። ከዛ ደግሞ ውጭ ኤክስፔንሲቭ የሆነ ቦታ ውስጥ ልደቷ ልታከብርላት ነው። ፉአድ ደግሞ ምስኪን ስለሆነ ቤቱ ሄዶ ሽንኩርት ከትፎ ምናምን ሰርቷ በላት። ሲጀምር ፍቅር ገንዘብ የሚያታልላት ሴት አይደለችም። እንደ ሌሎቹ ሴቶች የሆነ ሰው ገንዘብ ስላለው ሄዳ እዛ ጋር የምትለጠፍ ሴት አይደለችም። በትክክለኛ ማንነቱ የምትወድ እያሳለፈችውን ነገር የማትረሳ ምክንያቱም፣ አንተ ገንዘብ ሊኖርህ ይችላል ብዙ ነገር ሊኖርህ ይችላል። ግን ፈዋድ ደግሞ ያኔ ማንም በሌላት ጊዜ ሰው ሳይኖራት ምስኪን ባለች ሰዓት እሱ ነበር ከጎኗ ያለገባቸው አይደለም። ስለዚህ በክፉ ቀን የደረሰላችሁን አትርሱ ይባላል ክፉ ቦታ እንድትወድቁ ያደረጋችሁን ሰውም አትርሱት ይባላል። ሰው ፍቅርዬ፣ ፏዋድን ከአንተ ልታበያ አንተን ከፏድ አስበልጣ ልትወዳ አትችልም። የፈለገ ገንዘብ ሊኖር ይችላል ብዙ ነገር ልታደርግ ላት ትችላለች፣ ግን ከፏዋድ አታስበልጥም። ይቅርታ አድርግልኝ ምክንያቱም የክፉ ቀኗ ነው። እሱም ተግባባና።